በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ መሆኑ ተነግሯል ዝርዝሩን እንመለከተዋለን ሌላው የቤት ሰራተኞች መሰረታዊ መብቶቻቸው ተጠብቀውላቸው እንዲሰሩና ጉልበታቸው ሲደክም ደግሞ እንደ ጡረታ ያሉ የማህበራዊ ዋስትና አገልግሎቶች እንዲያገኙ የሚያስችል አዲስ መመሪያ በቅርቡ ይወጣል ነው የተባለው ዝርዝሩን በኋላ ላይ እንመለከተዋለን ውድ የዚህ ኢትዮ ቤተሰቦች እስከ መረጃችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በትህትና እንጠይቃለን። ቀዳሚ ወደ አደረግነው መረጃ ስናልፍ በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ታውቋል። በከተማ አስተዳድሩ ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 24 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች እንደገለጹት ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ የተለያየ ቀነገደብ ተቀምጦላቸዋል። በቂርቆስ ክፍለ ከተማ በዘርፉ ከተሰማሩ ወጣቶች መካከል አንዱ በሚገኝበት ወረዳ ጉዳዩን በተመለከተ ስለተደረገ ውይይት እንግዲህ ይህንን ብሏል። ከወረዳው ከስራችሁ ትለቃላችሁ የሚል መረጃ ደርሶናል። ቀነ ገደብ ያስቀመጡትም እስከ መጋቢት 29 ቀን 2013 ዓ.ም ነበር። ይሁንና እስካሁን ድረስ ጠርተው አላነጋገሩንም። የወረዳው ሰዎች ያሉን መሸጋገር አለባችሁ ነው። ግን ወዴት እንደምንሸጋገር አልገባንም። በግልጽ የተቀመጠ ነገር የለም። በደፈናው ነው መሸጋገር አለባችሁ ያሉን፣ ብሏል። የወረዳ ኃላፊዎች ሰብስበውን ትለቃላችሁ አሉን። እኛ ደግሞ ጊዜ ይሰጠን የሚል ጥያቄ አቅርበን ተጨማሪ ጊዜ ይሰጠን እያልን ያለንበት ምክንያት ተሸጋገሩ የሚል ነገር የመጣው ድንገት ስለሆነ ነው። እኛ ደግሞ አልተዘጋጀንበትም በማለት ይገልጻል። ሌላው በቂርቆስ ክፍለ ከተማ ወረዳዎች ውስጥ በታክሲ ተራ ማስከበር የተሰማሩ ወጣቶች በ2003 ዓ.ም ስራ በጀመሩበት ዓመት ወረዳዎቻቸው ስለ አፈጻጸማቸው ክትትል ያደርጉና ስራቸውን እንዲያሻሽሉም ስልጠናዎች ይሰጧቸው እንደነበር ገንዘባቸውንም እንዲቆጥቡ ያበረታቱና የአፈጻጸም አቅጣጫም እንዲሁ ያስቀምጡ እንደነበር ገልጸው ይህ እንቅስቃሴ በቀጣይ ዓመታት አለመቀጠሉን ሲያስረዱ ከዚህ በኋላ ማንም ዞር ብሎ ያየን አካል አልነበረም ብለዋል። ከነዚህ ወጣቶች አንዱ ሁኔታውን ሲገልጽ በስራው ላይ የተሰማራ ወጣት ተራ በማስከበር በሚያገኘው ገቢ በመተማመን ብዙ የህይወት ክፍሎችን ተጉዞ አብዛኛውም አግብቶና ወልዶ እየኖረን ያለው በዚህ ሁኔታ እያለን ድንገት መጋቢት ወር መሃል ላይ መጥተው ትለቃላችሁ የሚል መብረቅ ነው ያወረዱብን። ወረዳው እኛን የሚተኩ ወጣቶች ቀደም ሲል ማደራጀቱን እናውቃለን ብሏል። በንፋስ ስልክ ላፍቶ ክፍለ ከተማ በዘርፉ ተደራጅተው በስራው ላይ የቆዩ ሌሎች ተራ አስከባሪ ወጣቶችም በተመሳሳይ ሂደት ውስጥ እያለፉ መሆናቸውን ተናግረዋል። አንድ ተራ አስከባሪ ወጣት ትሸጋገራላችሁ በእናንተ ቦታ ሌላ ወጣቶች ይደራጃሉም ተብለናል። እኛን ወዴት በትናችሁ ነው ብለን ጠይቀናል። ከፍተኛ ስጋት ውስጥ ነን። በድንገት ጠርተውን ትሸጋገራላችሁ እስከ መጋቢት 25 ቀን 2017 ዓ.ም ድረስ አሳውቁን ነበር ያሉን። ሁኔታው ይቀር ወይም እቅዳቸው ባለበት የሚቀጥል ይሁን አናውቅም፣ ግን ቀነገደቡ ቢያልፍም እስካሁን ድረስ እየሰራን ነው ብሏል። እኛ እንደሰማነው ከሆነ በንፋስ ስልክ ላፍቶ ክፍለ ከተማ በእኛ ወረዳ ብቻ አሁን ያለ ነው ከስራ ልንወጣ መሆኑን ሲሰሙ ከአንድ ሺህ በላይ ወጣቶች በጥቃቅንና በአነስተኛ ዘርፍ በታክሲ ተራ ማስከበር የአደራጁን ጥያቄ ማቅረባቸውን ነው። እኛ እንኳን ተቀያይረን ያለ ስራ ሰፈር ውስጥ ተቀምጠው ለሚውሉ ተናናሾቻችን ስራው እንዲተላለፍ ቢደረግልን ጥሩ ነበር፣ ግን እነሱን የማስገባት ስራ አይደለም እየተሰራ ያለው በማለት ተናግሯል። ንፋስ ስልክ ላፍቶ ክፍለ ከተማ የሚገኙ ሌሎች ተራ አስከባሪ ወጣቶችም ሽግግር የሚያደርጉት ወዴት እንደሆነ እንዳልተገለጸላቸው ጠቅሰዋል። ጉዳዩን በተመለከተ የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ በሰጡት ምላሽ ወጣቶችን የማደራጀት የስራ ዕድል የመፍጠርና የማሸጋገር ስራዎች የሚመለከቱት የአዲስ አበባ ስራና ክህሎት ቢሮ ነው። የትራንስፖርት ቢሮ ወጣቶች ተደራጅተው ሲመጡ መስፈርቱን የሚያሟሉ መሆናቸው እየተረጋገጠ የታክሲ መነሻና ማቆሚያ ቦታ ተርሚናል ምደባ ነው የሚሰጠው እንጂ ወጣቶችን የማደራጀትም የነበሩትንም የማፍረስም አዲስ አደራጅቶ የማምጣትም ሙሉ ኃላፊነት የስራ ክህሎት ቢሮ ነው ብለዋል። የትራንስፖርት ቢሮ ኃላፊው አክለው ጉዳዩን የሚመለከተውን የማስፈጸሚያ ደንብ ሁለቱ ቢሮዎች በጋራ ማዘጋጀታቸውን ጠቅሰው እየተደረገበት ምክንያትም እኛ የምናዘጋጀው ተርሚናል በሚይዘው የሰው ልክ ነው። በተራ ማስከበር የሚሰማሩ ወጣቶችን አደራጅተው የሚያመጡልን። ስለዚህ የአደረጃጀትና የአሰራር ማሻሻያውን ስናደርግ በጋራ ነው ያዘጋጀነው። ግን ደግሞ ኢንተርፕራይዞችን መልሶም ሆነ አዲሶችን የማደራጀት ኃላፊነት የስራና ክህሎት ቢሮ ነው ብለዋል። የተራ አስከባሪ ወጣቶችን በሌሎች ለዘርፉ የተሰማሩ ወጣቶች መተካት እና የቀደሙትን ሽግግር በተመለከተ የአዲስ አበባ ከተማ አስተዳድር ስራና ክህሎት ቢሮ በበኩሉ በሰጠው ምላሽ በታክሲ ተራ ማስከብር ወጣቶች ጥሪት እንዲያፈሩ በቢሮ ስር የሚደራጁት ለሁለት ዓመታት እንዲሰሩ መሆኑን አስታውቋል። በቢሮ የህዝብ ግንኙነት ዘርፍ ኃላፊ አቶ አብርሃ ገብረ ሊባኖስ በተራ ማስከበር ጥሪት ማፍሪያ ዘርፍ ስናደራጅ ሁለት ዓመት የስራ ጊዜ ነው የሚሰጣቸው። የከተማ አስተዳድሩ የሚያስተዳድረው ሀብት ወይም ሪሶርስ ውስን ስለሆነ ሌሎች መጠቀም ያለባቸው ወጣቶችም ስላሉ እነሱም መጠቀም አለባቸው። አሁን ይሸጋገሩ የተባሉት ለረጅም ጊዜ የቆዩ ናቸው፣ ጥሪትም አፍርተዋል። ስለዚህ ጥሪት ካፈሩ እነዚህ ለቀው፣ ሌላው ደግሞ ከተማ ውስጥ የሚኖሩ በርካታ ስራ አጥ ወጣቶች አሉ፣ እነሱ ተደራጅተው በስራው ላይ እንዲሰማሩ ይደረጋል። በዘርፉ የሚሰማራው ኃይል በተቀመጠለት ጊዜ ገደብ ውስጥ እየሰራ በዚህ መንገድ እየተተካ የሚሄድ ነው ብለዋል ኃላፊው። አክለውም በተራ ማስከበር ስራ ተሰማርተው የቆዩትና አሁን እንዲተኩ የተወሰነባቸው ወጣቶች ወደ ከተማ አስተዳድሩ ስራና ክህሎት ቢሮ በመሄድ በመካከለኛ ኢንተርፕራይዝ በስድስት የተለያዩ ዘርፎች ስር መርጠው መደራጀት እንደሚችሉና ይሸጋግራሉ የተባለውም ወደዚህ ዘርፍ መሆኑን ጠቁመዋል። በስራ ላይ በቆዩበት ዘርፍ ያፈሩት ገንዘብና ጥሪት አለ። እሱን ይዘው ወደ ቢሮ መጥተው ቢሮ ከሚያደራጅባቸው ስድስት ዘርፎች መካከል ለምሳሌ ከማኑፋክቸሪንግ፣ ካገልግሎት ወይም ከንግድ ዘርፎች መካከል የፈለጉትን መርጠው አማክረን እንዲደራጁ ለማስቻል ቢሮችን ዝግጁ ነው፣ ግን መሸጋገር አለባቸው የግድ ነው ሲሉ አስረድተዋል። አስር ዓመትና ከዚያ በላይ አንድ ቦታ ይዞ መቆየት አግባብ አይደለም። ከመነሻው ለምሳሌ በጥቃቅን አነስተኛ ዘርፍ የመስሪያ ቦታ ሲሰጥም እንኳን ለአምስት ዓመት ነው። በዚህ ዓመት ውስጥ የተደራጁ ሰዎች በርትተው ሰርተው የተሰጣቸውን ውስን የሆነውን የመንግስትና የህዝብ ሀብት ተጠቅመው ለሌላ ለሚጠቅም ሰው ማሳለፍ አለባቸው። ስለዚህ አሁን እየተደረገ ያለውም ከዚህ የተለየ አይደለም ብለዋል። የስራና ክሎት ቢሮው የህዝብ ግንኙነት ዘርፍ ኃላፊ በከተማ አስተዳድሩ ስር በተራ አስከባሪነት ዘርፍ ተደራጅተው ለረጅም ጊዜ ሲሰሩ የቆዩትን ወጣቶች መላ የከተማ አስተዳድሩ ወረዳዎችና ክፍለ ከተማዎቻቸውን በመለየት በእነዚህ ወጣቶች ብዛት ልክም ተተኪ ወጣቶች እየተደራጁ መሆናቸውን አረጋግጠዋል። በሌላ መረጃ የቤት ሰራተኞችን የጡረታና የሌሎች ማህበራዊ ዋስትና አገልግሎቶች ተጠቃሚ የሚያደርግ የስራ ቅጥር ውልና መመሪያ በቅርቡ እንደሚወጣ አንድነት የኢትዮጵያ የቤት ሰራተኞች ማህበር ህብረት አስታውቋል። የህብረቱ ፕሬዝዳንት ሂሩት አበራ እንደተናገሩት መመሪያው በመዘጋጀት ላይ እንደሚገኝ ገልጸው ከሚመለከታቸው ባለድርሻ አካላት ግብዓት የታከለበት መሆኑን ተናግረዋል። መመሪያው ጸድቆ በስራ ላይ ሲውል የቤት ሰራተኞችን መሰረታዊ መብቶች የሚያስጠብቅ ከአሰሪዎቻቸው ጋር የሚኖራቸውን ግንኙነት የሚያስተካክልና የስራ አካባቢያቸውንም ምቹ እንዲሆን የሚያደርግ ነው ብለዋል። ከሁሉም በላይ ግን መመሪያውና የስራ ቅጥር ውሉ የቤት ሰራተኞች ጉልበታቸው ሲደክም እንደ ጡረታ ያሉ የማህበራዊ ዋስትና አገልግሎት እንዲያገኙ የሚያደርግ ነው በማለት ገልጸዋል። አክለውም የስራ ቅጥር ውሉን መመሪያውን እያዘጋጀው ያለው የስራና ክህሎት ሚኒስቴር ነው። መመሪያውም በቅርቡ ይወጣል ብለዋል። በጣም በቅርብ ሲሉም ነው የተናገሩት። መመሪያው ለሰራተኛውም ለአሰሪውም የሚጠቅምና ግንኙነታቸውንም የሚያሻሽል ነው የሚሆነው። የስራ ቅጥር ውሉና መመሪያ በአሁኑ ወቅት ያለውን የሀገሪቱ ነባራዊ ሁኔታ ከግምት ያስገባ ነውም ብለዋል። መመሪያው የቤት ሰራተኞችም አሰሪዎችም መብትና ግዴታቸውን እንዲያውቁ ያደርጋልም ነው ያሉት። አሁን ባለው ሁኔታ የቤት ሰራተኞች የማህበራዊ ዋስትና አገልግሎት ተጠቃሚዎች አይደሉም። በዚህ መመሪያ መሰረት ግን የቤት ሰራተኞች እንደ ማንኛውም ሰራተኛ መብቶቻቸው ይከበራሉ ማለት ነው። ለዚህ ደግሞ መሟላት ያሉባቸው ቅድመ ሁኔታዎች አሉ። እነዚህ ዜጎች እንደማንኛውም ሰራተኛ መታየት አለባቸው ካልን እነሱ ሊያሟሏቸው የሚገቡ መስፈርቶችም ይኖራሉ። ሰራተኞቹ የሙያ ብቃት ማረጋገጫ ያገኙ መሆን አለባቸው። የቤት ሰራተኞች ለገበያው ብቁ እንዲሆኑም ስልጠናዎች ይሰጣሉ። ያሉባቸውን የሙያ ክፍተቶች ለመሙላት ይሰራል። አሰሪውም ለሚከፍለው ደሞዝ ተመጣጣኝ የሆነ አገልግሎት እንዲያገኝ ያስችላል። በሀገር ደረጃ ህገወጥ ስደትን ለመቀነስ የሚያስችል ይሆናል ብለን ነው የምናምነው። ነገሮችን ሰፋ አድርጎ የሚያይ መመሪያ ነው እየወጣ ያለው ይላሉ። መመሪያው ከወጣ በኋላ በአፈጻጸም ወቅት ተግዳሮት እንዳይገጥመው በሚልም የግንዛቤ ማስጨበጫ ስራዎችን እያከናወንን እንገኛለን። በአሁኑ ወቅት የቤት ሰራተኞች በስራና ሰራተኛ አገናኝ ኤጀንሲዎች የሚዋዋሉት ውል ምንም አይነት ህጋዊ መሰረት የሌለው ኃላፊነትን የማይሰጥና መብትና ግዴታን የማይለይ ነው። መብትና ግዴታውን የማያውቅ ሰው ደግሞ የሚጣልበት ቅጣት አይኖርም። ይህ መመሪያ ግን በቤት ሰራተኞች አስተዳደር በኩል ያሉትን ችግሮች ይፈታል። ለአሰሪና ሰራተኛ መብትና ግዴታ ለይቶ የሚሰጥ ነው። ለሁለቱም ጠቃሚ የሆነ የቤት ሰራተኝነት ዘርፍ ሙያተኞችንም መርጠው የሚገቡበት የስራ መደብ እንዲሆን የሚያደርግ መመሪያ ነው። በቤት ሰራተኝነት ዘርፍ ለአስር ዓመታት ያህል የተለያዩ እንቅስቃሴዎችን ያደረጉና ጥናትንም ያደረጉ አንድ ባለሙያ በበኩላቸው ዘርፉ ህጋዊ መሰረት ቢኖረውና በህጋዊ ማዕቀፍ ቢደገፍ ለሀገር ኢኮኖሚ ጠቃሚ የሆነ ኢንዱስትሪ መሆን ይችላል ብለዋል። ከአራት ዓመታት በፊት በተደረገ የዳሰሳ ጥናት መሰረት በሀገሪቱ ወደ 55 ሚሊዮን የሚገመቱ ሰራተኞች እንዳሉ የገለጹት ባለሙያው አቶ መሲ ቸኮል ማሬ እነዚህ ዜጎች የተለያዩ ችግሮች እንደሚደርስባቸውም በጥናት አረጋግጠናል ብለዋል። ባለሙያው በጥናታችን መሰረት ከስምንት ዓመት ህፃናት ጀምሮ በቤት ሰራተኝነት የሚያገለግሉ ሴቶች አሉ። በተለይም ህጻናቱ ከገጠር ወደ ከተማ እየተወሰዱ በቤት ሰራተኝነት እንደሚሰሩ አረጋግጠናል። ከገጠር ወደ ከተማ ወደሚገኝ አሰሪ ሲላኩ ትምህርት ይማራሉ በሚል ምክንያት ነው። በጥናታችን እንዳየነው ግን ብዙዎቹ አልተማሩም ወይም ያቋረጡ ናቸው። አሰሪዎች ደሞዛቸውን እየቆረጡ ለቤተሰቦቻቸው እንደሚልኩ፣ ጾታዊ ጥቃት እንደሚደርስባቸው፣ በዚህም ላልተፈለገ እርግዝና ተዳርገው እንደሚወልዱም አይተናል። ስነ ልቦናዊና ማህበራዊ እንዲሁም የጤና ችግር ይደርስባቸዋል። ወደ እምነት ስፍራዎች እንዲሄዱና እንዲያመልኩ አይፈቀድላቸውም። በቂ ምግብና እረፍት፣ እንቅልፍ አያገኙም። ምቹ የመኝታ ቦታም አይሰጣቸውም። በአሰሪዎቻቸው ያስገድዶ መደፈር ችግር ይደርስባቸዋል። በዚህም ወልደው ጎዳና የሚወጡበት ሁኔታም አለ። ጡረታና የማህበራዊ ዋስትና አገልግሎት ባለመኖሩም አብዛኞቹ መጨረሻቸው ጎዳና ይሆናል። እቃ ሰርቃቸዋል፣ ሰብራቸዋል፣ ጥፋት ፈጽማቸዋል ተብለው በአሰሪዎቻቸው ያለ ደሞዝን ይባረራሉ። በቤት ሰራተኝነት ሲቀጠሩም ያለ የስራ ውል ስለሆነ ደሞዛቸውን ሲከለከሉ ጥቃትም ሲደርስባቸው ከፍትህ ሀብሔርና ከወንጀል ሕግ ውጪ ሌላ ሕግ ስለሌለ ፍትህ አያገኙም። ወደ ሴቶች ጉዳይ መስሪያ ቤቶች ሲሄዱም የእናንተ ጉዳይ እኛን አይመለከተንም ይባላሉ። መገለል፣ አድሎ፣ ስድብ፣ ድብደባ፣ ማንቋሸሽ ይደርስባቸዋል። የቤት ሰራተኛ ነኝ ብለው ደፍረው እንዳይናገሩ አድርጓቸዋል። ችግሩ አሰሪዎች ደግሞ ከሙያ አንጻር ከመታመን አኳያ የቤት ሰራተኞች ክፍተት እንዳለባቸው ያነሳሉ። ይህ ዘርፍ በህግ ቢደገፍ አሰሪዎችም ሰራተኛውም ግዴታቸውንና መብታቸውን ያስከብራል። ዘርፉ በህግ ከተደገፈ ዜጎች ሀገር ለቀው የህገወጥ ስደት ሰለባም አይሆኑም። ዘርፉ በህግ ከተደገፈ ዜጎች ሀገር ለቀው የህገወጥ ስደት ሰለባም አይሆኑም። ዘርፉ ከፍተኛ እንቅስቃሴ የሚታይበትና ብዙ የሰው ኃይል የሚይዝ በመሆኑም ዜጎች እንደ አንድ የስራ መደብ ሊያዩት ይችላሉ። ቤተሰቦቻቸውንና ሀገራቸውን የሚደግፉበትም ይሆናል ዘርፉንም ለማሳደግ ያስችላል። በሀገሪቱ ኢኮኖሚ ላይ አስተዋጽኦ እንዲኖረውም ያደርጋል ብለዋል። ውድ የዚህ ዩቲዩብ ተከታታዮች በሌሎች መረጃዎች ደግመን እስከምንገናኝ ቸርቆዩኝ